የመንግስት ሰራተኞች አዲስ የደሞዝ ስኬል ይፋ ሆነ። አዲሱ የመንግስት ሰራተኞች የደሞዝ ስኬል ይፋ መደረጉ የተነገረ ሲሆን ይህ የደሞዝ ማስተካከያ የመንግስት ሰራተኞች የኑሮ ውድነትን ለመቋቋም የሚያስችልና ና የስርዓት ነሳሽነታቸውን ከፍ ለማድረግ ታስቦ የተዘጋጀ መሆኑ ተነግሯል። ደሞዙ አምሳ ፐርሰንት ና ከዛ በላይ ነው የጨመረ። በዝርዝር እናስደምጣችኋለን። እመቤቴ ድንግል ይሄ አይደለም ከዚህ የበለጠ ነገር አድርገሽልኛል። እንኳን አልማዝ አልብሰሽኛል። ከዚህ የበለጠ አንቺን እመቤቴ ድንግል ታልብሰሽ። የብሔራዊ ቲያትር ቤት ድምቀት የነበረችው የቀለጠው መንደር፣ ፎርፌ፣ ረመጥ እና ነቃሽ እንዲሁም ነቃሽ የተሰኙትን ተወዳጅ ቲያትሮችን በብቃት የተወነችው አርቲስት እና እንዲሁም ኮሜዲያን ፍሬህይወት ባህሩ ከዚህ ዓለም በሞት ተለይታለች። በዜናችን በዝርዝር እናስደምጣችኋለን። አሜሪካ በኢትዮጵያ ለሚገነባው ግዙፉ አውሮፕላን ማረፊያ ድጋፍ ለማድረግ ቃል ገብታለች። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የይሮ ማዳበሪያ ፋብሪካ እና የጎዴ ነዳጅ ማጣሪያ ፋብሪካ መሰረተ ድንጋይ አስቀምጠዋል። ይህንንም እናስደምጣችኋለን። ኢትዮጵያ የኤርትራን ሉዓላዊነትን ልትነጥቅ ነው። የብልጽግናው መንግስትም ለኤርትራ የሰጠውን የሉዓላዊ ሀገርነት እውቅና እንደገና ይፈተሽልኝ ማለቱ ነው የተሰማው። ይህንንም በዜናችን በዝርዝር የምናስደምጣችሁ ጉዳይ ይሆናል። በቅድሚያም የመንግስት ሰራተኞች አዲስ የደሞዝ ስኬል ይፋ ሆኗል። ደሞዛቸውም በዚህ ወር ማለትም በመስከረም ይከፈላል። አዲሱ የደሞዝ ጭማሪ ከ50 ፐርሰንትና ከዛ በላይ ነው። ይህ የደሞዝ ማስተካከያም የመንግስት ሰራተኞች የኑሮ ውድነትን ለመቋቋም የሚያስችል እና የስራ ተነሳሽነታቸውን ከፍ ለማድረግ ታስበው የተሰራ መሆኑን ነው የተገለጸው። በዛሬ ዕለት ሲቪል ሰርቪስ ኮሚሽን ይፋ እንዳደረገው ከሆነ መነሻ ደሞዝ ስድስት ሺህ ሆኗል። የደሞዝ ስኬሉ ዝርዝርም በቅርቡ ሙሉ በሙሉ ለህዝብ ይፋ የሚደረግ ሲሆን በተለያዩ የስራ ደረጃዎች ላይ ለሚገኙ የመንግስት ሰራተኞች አዲስ የደሞዝ ምጣኔም ይዟል። የመንግስት ሰራተኞች ኮሚሽን እንዳስታወቀው ይህ እርምጃ የመንግስት አገልግሎትን ጥራት ለማሳደግም ይረዳል ነው የተባለው። ነገር ግን ዜጎች አሁን ካለው ወቅታዊ የኑሮ ውድነት ጋር በተገናኘ መንግስት የጨመረው አምሳ ፐርሰንት የኑሮ ውድነቱን በተለይም ደግሞ ከነጋዴው ማህበረሰብ ጋር በተያያዘ ኑሮውን እንዳያሻቅበውም ተሰግቷል። አርቲስትና ኮሜዲያን እንዲሁም ተወዳጇ ፍሬህይወት ባህሩ ከዚህ ዓለም ድካም ማረፋቸው ተነገረ። አርቲስቷ በድንገተኛ አደጋ መሞታቸው ነው የታወቀው። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች። የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረኮች ላይ የሚቀርቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። አርቲስቷ ከዚህ በተጨማሪ በኮሜዲያን ስራዎቿ እንዲሁም ደግሞ በፊልም ስራዎቿ ትታወቅ ነበር። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ሲሆን የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በበርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። ለቤተሰቦቿ፣ ለወዳጆቿ እንዲሁም ለመላው የኪነ ጥበብ ቤተሰብም መጽናናትን እንመኛለን። የፍሬህይወት ስራዎች ትውልድን አሻግረው ሲታወሱ ይኖራሉ። በተለይ ደግሞ እያንጓለለ በሚል ስራዋ በ1990ዎቹ የወጣው ተወዳጅ የሙዚቃ ክሊፕ ላይ ብዙዎች ትውስታ ውስጥ ያስገባታል። ታዲያ የአርቲስቷ መሞት በርካቶችን ያስደነገጠ ሆኗል። ትናንት ከኛ ጋር እጅግ ሰላም የነበረች ሲሆን ዛሬ ግን ወደማንቀርብበት ዓለም ተጉዛለች። ይህ ድንገተኛ የአርቲስቷ ሞትም ብዙዎችን ያሳዘነ ዜና ሆኖ አግኝተነዋል። አሜሪካ በኢትዮጵያ ለሚገነባው ግዙፍ አውሮፕላን ማረፊያ ድጋፍ ለማድረግ ቃል ገባች። ይህም የአፍሪካ ቀንድ የትራምፕ የመጀመሪያው ትልቅ ተነሳሽነት ነው ተብሏል። አሜሪካ በኢትዮጵያ በአስር ቢሊዮን ዶላር ለሚገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገብታለች። ይህ የፕሬዚዳንት ዶናልድ ትራምፕም የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን ማስታውቀዋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ፣ ብሎስ የአሜሪካ የዓለም አቀፉ ልማት ፋይናንስ ኮርፖሬሽን በፕሮጀክቱ እንደሚሳተፍና ከቦይንግ ጋር በመተባበር ከኢትዮጵያ አየር መንገድ እና በአፍሪካ ባሉ ሌሎች ስራዎች ላይ እየሰራ መሆኑንም አረጋግጧል። ጠቅላይ ሚኒስትር አብይ አህመድ በዛሬው እለት የዩሪያ ማዳበሪያ ፋብሪካ እና የጎዴ ነዳጅ ማጣሪያ ፋብሪካ መሰረተ ድንጋይ አስቀምጠዋል። የዩሪያ ማዳበሪያ ፋብሪካ የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው ነው። የጎዴ ነዳጅ ማጣሪያ ፋብሪካ ደግሞ በጎልደን ኮርድ ግሩፕ የሚገነባ ሲሆን በዛሬው ዕለትም የሁለቱም መሰረተ ድንጋይ ተቀምጧል። ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል የሁለቱ አሻጋሪ ፕሮጀክቱም የመሰረተ ድንጋይ አስቀምጠናል ያሉት ጠቅላይ ሚኒስትሩ ናቸው። በሌላ በኩል የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዝ ቱቦ በመመንጠቅ በአመት ሶስት ሚሊዮን ቶን አምርቶ ያቀርባል ነው የተባለው። እነዚህ ፕሮጀክቶችም የኢንዱስትሪ እድገትን ከማሳየት በላይ ናቸው ነው የተባለው። ሌላው ሰሞነኛ ወይም ደግሞ ሰሞኑን የብልጽግና መንግስት ካወጣቸው መረጃዎች ውስጥ ገራሚውና አስደንጋጭ የሚባለው የኤርትራን እውቅናን መንሳት የሚል ጉዳይ ነው። ኤርትራን እውቅና የሰጠቻት ኢትዮጵያ ነች ከ ሰላሳ ዓመት በፊት በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ። ይሁንና የአብይ አህመድ መንግስት ከአሰብ ወደብ ጋር በተገናኘ እያነሳ ነው ያለውን ጥያቄ የኤርትራ መንግስት በቂ ምላሽ እየሰጥበት አይደለም በሚል ኢትዮጵያ እውቅናዋን አነሳለው ማለቷን የደረሱን መረጃዎች ያመላክታሉ።